ሴቶች በጀመዓ ሲሰግዱ የኢማሟ መስፈርት ምንድነው? ነው ትርፍ የጋራ ብሎ መስራት ይቻላል ወይስ አይቻልም? ጎረቤት ካፍር ከሆነ ሀቅ አለው? ሙብተድዕ ከሆነስ? በሱና የወጣ ከሆነስ? አረብ ወር በገባ የሚጾመው ጾም ሶስቱ ቀናት ከስንት እስከ ስንት ባሉት

ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ትርፍ የጋራ ብሎ መስራት ይቻላል ወይስ አይቻልም? መስፈርቱ ከተሟላ ትርፍ ለጋራ ብሎ መስራት ይቻላል። ሁለቱም ታማኞች መሆን አለባቸው። ሁለቱም ድርሻቸው ምን እንደሆነ አስቀድሞ መዋቅ አለባቸው። ትርፍ የጋራ ሲባል ትርፉ ግማሽ ነው፣ ትርፉ አንድ ሶስተኛ ነው ሌላ ጌዴ አስቀድመው ሥራ ውስጥ ከመግባታቸው በፊት መዋዋል አለባቸው። ሰው ማስመስከር መቻል አለባቸው። ትርፍ ለጋራ ብለው የሚሰሩ ሰዎች ብዙ ጊዜ ይጣላል፣ መጨረሻቸው ይበላሻል። በዚህ የመጣ በዚህ የመጣ ዝምድና ይቆረጣል፣ ቤተሰብ እርስ በእርሱ ይጋጃል። ይህ እንዳይመጣ አስቀድሞ ሰው ባለበት ምስክር ባለበት በዚህ ያክል መንቀሳቀሻ ስራ ጀምረናል፣ ትርፍ የጋራችን ነው ትርፉ ደግሞ የጋራችን የሚሆነው በዚህ ፐርሰንት ነው መባል አለበት። ሰርቶ ካላ ተረፈ አምጣ ተብሎ ሰራተኛውን ማስገደድ አይቻል። እንደዚሁ ደግሞ ሰራተኛው ትርፍ ለጋራ ነው የተባለ ዋና ለጋራ አልተባለም። መንቀሳቀሻቸው መነሻቸው መቶ ሺህ ከሆነ በመቶ ሺህ ተሰርቶ ከሚገኘው ትርፍ ነው ባለቤቱ የሚጋራው በከዛ ልክ። ይህን የሚመለከቱ በርካታ ህጋቶች አሉ። ማንኛውም ነገር ስናደርግ ስሟን ብቻ የሥራ አይነቱን ስም ብቻ ይዘን ይቻላል ተብሏል ብለን ልንሄድ አይገባም። ሁለቱም ሊያሟላቸው ሊጠብቋቸው የሚገቡ አደቦች፣ ስነ ስርዓቶች አሉ። እነዚህ ማወቅና በሸሪዓው መሰረት መጓዝ ያስፈልጋል። ጎረቤት ካፍር ከሆነ ሐቅ አለው? ሙብተድዕ ከሆነስ? ከሱና የወጣ ከሆነስ? ማንኛውም የሰው ልጅ በጉርብትና ከእኛ ጋር ከተገናኘ ሐቅ አለው። ማንኛውም የሰው ልጅ ከእኛ ጋር በጉርብትና ከተገናኘ ሐቅ አለው። ሙሓሪ በሆኑ እስላም ሙስሊሞች ላይ በየትኛውም ሰዓት ላይ ጥቃት ሊያደርስ ይችላል የሚባል ወይም ጦርነት ያወጀ የሚባል ካልሆነ በስተቀር ሐቅ አለው። ሐቁን ልንጠብቅለት ይገባል። በሌላ ነገር ሐቁን ባንጠብቅለት እሱን አዛ ከማድረግ የእስላም ክብር እንዲነካ የሚያደርግ ነገር እሱ ላይ ከማድረስ መጠንቀቅ ያስፈልጋል። ወለድ ያለበት ባንክ ስጦታ መቀበል እንዴት ይታያል? ለምሳሌ ደብተር አያስፈልግም። ተገቢ አይደለም። እነሱን ማበረታታት ነው የሚሆን። ከወለድ ጋር ግንኙነት ካለው ነገር ሁሉ መራቅ፣ መጠንቀቅ ያስፈልጋል። ምንም እንኳ ስራው ሪባ አለበት ሐራም አለበት የሚባል ሰው በሰራው ነገር ራሱ ነው የሚጠየቀው። እሱ ስጦታ ቢሰጠን ገንዘብ ቢሰጠን መቀበል ይቻላል። ቢሆንም ትክክለኛው የፍቅህ አቋም ሪባ ሲሆን እንደዚህ የተደራጀ የተቀናጀ አይነት ነገር ሲሆን ለእነሱ ማስታወቂያ መስራት ነው የሚሆን ከእነሱ ደፍተር ተቀብሎ በዛ ደፍተር ላይ መጠቀም ለነሱ ማስታወቂያ ማዳረስ ማስተጋባት ነው የሚሆነው። የስጦታው አይነት ይወሰናል። ስለዚህ ከዚህ መጠንቀቅ ያስፈልጋል። አረብ ወር በገባ የሚጾመው ጾም ሶስቱ ቀናት ከስንት እስከ ስንት ባሉት ቀናት ነው የሚል ጥያቄ። የአረብኛ ወር በገባ ቁጥር ሶስት ሶስት ቀን መጾም አልአያሙል ቢድን መጾም ሱናን ነቢያችን ሰላቱ ወሰላም በእነዚህ ቀኖች የሚገኘውን አጀር ተናግረዋል። ከእያንዳንዱ ወር ሶስት ሶስት ቀን የጾመ ዓመት ሙሉ እንደ ጾመ ይቆጠርለታል ብለዋል። አንዱ ቀን በአስር ነው የሚባዛው። ሶስት ቀን የጾመ ሰላሳ ቀን ጾመዋል ማለት ነው። በየወሩ ሰላሳ ቀን የጾመ ዓመቱን ሙሉ እንደ ጾም ይቆጠርለታል። ይህ የአላህ ፈል ነው። በየወሩ ሶስት ሶስት ቀን መጾም ዓመት ሙሉ እንደ ጾሙ ይቆጠራል። መች ነው የሚጾመው? አያመልቢጥ ማለት ጨረቃ ሙሉ ሆኖ የሚታይባቸው ሁለት ሶስት ቀኖች ማለት ነው። አስራ አራት አስራ አምስት አስራ ስድስት አስራ አምስት አስራ ስድስት አስራ ሰባት እነዚህ ቀናቶች ላይ መጽሁፍ ይህን የሚያሳዩ ሀዲቶች በዒፍ ናቸው ያሉ ዕለሞች፣ በቀን መገደቡ አስረኛው አስራ አራተኛው አስራ አምስተኛው ቀን ብለው መገደቡን የሚያመላክቱ ሀዲቶች በዒፍ ናቸው። አዲስ ወር ከገባበት ጊዜ ጀምሮ ወሩ እስኪጠናቀቅ ባሉ ቀናቶች ቤተኛውን ቢጾም ችግር የለም ተብሏል። ትክክለኛውም ይሄ ሰኞ ሐሙስ እያረጉ ቢጾሙ ይቻላል። አንዳንድ ዘገባዎች ላይ ነቢይ በዚህ መልኩ ይጾሟቸው እንደነበረም ተነግሯል። አንደኛው ሳምንት ላይ ሐሙስ፣ ሌላኛው ሳምንት ላይ ሰኞ እያረጉ ነብይ ቶ መጾም ይቻላል። ዋናው መጾሙ ነው። ተሸሁድን ከጨረሰን በኋላ ከማሰላመታችን በፊት ለተሸሁድ የተዘረጋው ጣት ሁኔታው እንዴት መሆን አለበት የሚል ነው። ተሸሁዱ እስኪያልቅ ድረስ ተሸሁድ ስንጀምር ባደረግነው መልኩ ያደረግነው ሁኔታ ላይ መቀጠል አለበት። ሁኔታው የሚቀየረው ለተሸሁድ መቀመጣችንን ተሸሁድ ማለታችንን ስናጠናቀቅ አሰላሙ አለይኩም ወረሐመቱላህ አሰላሙ አለይኩም ወረሐመቱላህ ስንል መውጣታችን ከነበረበት ሀል ላይ መቀየር እንችላለን። በተረፈ ሲያሰላምቱ ጣቶቻቸውን ወይም መዳፋቸውን ከጉልበታቸው ላይ ብድግ ያደርጉ የሚመልሱ ሰዎች አሉ። ወደ ቀኝ አሰላሙ አለይኩም ሲሉ ጉልበታቸው ጫፍ ላይ ያረፈውን እጃቸውንም ወደ ላይ ያነሱ፣ አሰላሙ አለይኩም ይሏል። ይሄን ሚከለክል ሐዲስ ተገኝቷል። እዛው ባለበት ነው አሰላሙ አለይኩም አሰላሙ አለይኩም የምንለው። አሰላሙ አለይኩም ብለ ጣታችን እንለቀዋለን። ሴቶች በጀመዓ ሲሰግዱ የኢማሙዋ መስፈርት ነው፣ ልክ የወንድ ኢማም ሲያሰግድ ማሟላት ያለበትን መስፈርት ሴት ልጅ ማሟላት አለበት። ፋቲሃ ቁርአን አስተካክላ የምትከራ መሆን አለባት። የሶላት የኢማምነት ሕግጋትን የምታውቅ መሆን አለበት። የምትለየው በሁለት ነገር ነው። አንደኛ ድምጿን ጮክ አድርጋ አትቀራም፣ ቦታ ላይ አጅነቢ ካለ። አጅነቢ ከሌለ ለሌሎች በሚሰማ መልኩ ብትቀራ ችግር የለም። ዋናው ትልቁ መለያዋ እንደ ወንዶች ከፊት ወጣ ብላት ቆመ መሀል ላይ ሆና በዛው ሶፍ ነው የምትቆመው። ይህ ከረሱሉ ዓለይሂ ሰላቱ ወሰላም ባለቤቶች ከአይሻ ከኡሙ ሰለማ ተገኝቷል። እዛው ባሉበት ሆነው መሀል ላይ ሆነው ነው የሚያሰግዱት ተረፈ ለራሷ መሰግደውን አይነት አሰጋገድ ያሰጋገድን ሰነ ስራ ጠንቅቃ ካወቀች ይዛ በዛ መሰረት ሰዎችን ማሰገድ ትችላለች። ዋናው ነገር ሶላት የሚያበላሹ ነገሮችን ለሶላት መሰረቶችን ማወቅ አለባት። ፋቲሃ ንስተካክላ መቅራት የምትችል መሆን አለባት። ወላጆች በሞት የተለዩት ሰው ሐቃቸውን እንዴት ነው የሚያደርሰው? ለእነሱ ዱዓ በማድረግ እዳ ካለባቸው እዳቸውን በመክፈል የእነሱን ጓደኞች በማስደሰት በእነሱ በኩል ያለን ዝምድና በመቀጠም በዚህ መልኩ ሐቃቸውን ማድረስ ይቻላል። በህይወት ያሉ ካላቸው ሐቅ የበለጠ ከሞቱ በኋላ ሐቃቸውን መጠበቅ ያስፈልጋል። ዱንያ ላይ ያሉ ብዙ ጊዜ የሚያስፈልጋቸው ቁሳዊ ነገር ነው፣ የሞራል ድጋፍ ነው። ከሞቱ በኋላ ግን ዱዓ፣ ሐሰናት፣ ኢስቲውፋር ያስፈልጋቸዋል ስራ ተቋርጦባቸዋልና፣ ተዘውትሮ ረቢ ርሐምሁማ ከማ ረባያኒ ሰጊራ ህፃኒ ያለው ለእኔ ማዘን በሚያስፈልግበት ወቅት እንዳዘኑልኝ፣ አንተ ሆነ ዘንላቸው ረሕመት አድርግላቸው ብሎ ዱዓ ማብዛትን የባለቤቴን እህቶች ማየት እችላለሁ ወይ? እነሱን ማግባት ስለማይቻል እንደ እህቶቼ አይሆኑም ወይ? የሚን ነዕም አይሆን፣ የተሳሳተ ግንዛቤ ነው። وأن تجمعوا بين الأختين يميل ማግባት ማይፈቅድ የሆኑ ሴቶችን ሚዘረዝረው አንቀጽ ውስጥ ሁለት እህቶችን መሰብሰብን አላህ ከልክሏችኋል ይላል። በአንድ ጊዜ ሁለት እህቶችን ማግባት አትችልም ማለት እንጂ እህቷን በሞት ብትለያት አሊያ ደግሞ ሳትግባቡ ቀርታችሁ ብትፈታት እህቷን ማግባት ትችላል እሷን ማግባት አልችልምና እንደ እህቴናት ሁሌ ከእሷ ጋር አብሬ ብቀምጥ ባያት፣ ብታያኝ፣ በነካት፣ በተነካኝ ችግር የለውም የሚባለው ለዘል ዓለም ማግባት ማይቻል ሲሆን በጊዜያዊነት ሳይሆን ማግባት የሚከለከለው በሁለት መልኩ ነው አንደኛው አበዲ ይባላል ሌላኛው አመዲ ይባላል አመዲ ማለት ጊዜያዊ የተከለከለ ማለት አበዲ ማለት ለዘላለም የተከለከለ ማለት እህትን የገዛ እህትን ለዘላለም ማግባት አይቻል አክስትን ለዘላለም ማግባት አይቻል የወንድምህን ልጅ የእህትህን ልጅ ለዘላለም ማግባት አይቻል የአባትህን ሚስት ለዘላለም ማግባት አይቻል አብረውም ቢኖሩም ቢፈታት እንዲህ አይነቶችን የትኛውም ጊዜ ማግባት ስለማይቻል በምንም መልኩ ማግባት ስለማይቻል፣ ከነሱ ጋር ቢቀመጡ ቢነካኩ ችግር የለው፣ ልብ ንጹህ እስከሆነ ለቆሻሻ ዓላማ እስካልሆነ ድረስ። እማ በጊዜያዊነት የተከለከሉትን እስካላገቧቸው ድረስ መንካት ከነሱ ጋር መቀመጥ አይቻል። ስለዚህ የባለቤት እህቶች በጊዜያዊነት ስለሆነ እነሱ ማግባት የተከለከለው አጅንቢ ናቸው። እህታቸው ከአንተ ጋር ብትኖርም ባትኖርም እህቷ ከእህታቸው ጋር ተለይተ ንካስ ካልታሰረ ድረስ አጅነቤ ነው የሚባሉት። ልጆች ከመቅረብ በኋላ ወደ ውጭ አይውጡ፣ ሰብስቧቸው፣ ጅኖች ይበተናሉ የሚባለው ሐዲት ወይም የሚለው ሐዲት ሶሒሕ ነው? ከሆነስ እድሜያቸው እስከ ስንት ዓመት ያሉትን ነው? ሶሒሕ ከሆነ ብዙ ሰዎች እንዲሁም ዱዓቶችም ጭምር ሲተገብሩት አይታይም። ሐዲቱ ሶሒሕ ነው ወይ? አሁን ሶሒሕ ነው በልፊ ሶሒሐይን ቡኻሪ እና ምስልም ውስጥ ያለ ሐዲት ነቢዩ ዓለይሂ ወሰላም ዕንገልኩሩ ፀሐይ ስትጠልቅ ጊዜ በሮችን ዝጉ ብስሚላህ በሉ እቃዎችን ክደኑ ብስሚላህ በሉ ህፃናትን ሰብስቡ ያዙ የሌሊቱ የተወሰነ ክፍሉ ሲያልፍ በደንብ ሲመሽ ልቀጓቸው ብለዋል ነቢዩ ዓለይሂ ወሰላም ከዚህ ሐዲት አውሱ አንዳንድ ሰዎች ይሄን ለማድረጋቸው ከሐዲቱ ጋር የሚያገናኘው ነገር የለም ብዙዎቻችን ብዙ ነገር እናውቃለን የምንሰራው ጥቂቱን ስላሊዓን እድሜያቸው እስከ ስንት ያለው ነው የሚለውን በተመለከተ አሱቢያን ነው የሚሉ የሐዲቱ ቃል ሱቢያኖችን ሰብስቧቸው ያዟቸው ነው የሚሉ ሱቢያን ማለት ህፃን ነች ከተወለደበት ጊዜ ጀምሮ እስኪጎረምስ ለአካለ መጠን ለመድረስ እስኪቃረብ ድረስ ያለው ጊዜ ሶብይ ይባላል። አንዳንዴ እዚያ አካባቢ ሲቀርብ ውላም ነው ሊባል የሚችሉ ዕሙምን ቃሎች ይተካካሉ። ይበልጥ ግን ሶብይ የሚባለው ንጽሕናቸውን በራሳቸው መጠበቅ የማይችሉትን ከሰባት ዓመት ከስድስት ዓመት በታች የሆኑ ስማት። ለምንድን ነው ህፃናትን በዛ ሳሰብስቧቸው የተባለው? ኢብኑል ጀውዚ ረህመቱላህ አለይ በዛ ወቅት በብዛት ሸይጣኖች ይስፋፋሉ፣ ይንቀሳቀሳሉ። ከብዛታቸው አንጻር የመጠቃት እድላቸው ሰፊ ይሆናል። ይበልጥ ደግሞ ህፃናትን ሊያጠቁ የሚችሉበት ሁለት ምክንያት አለ። አንደኛው ሸይጣኖች ብዙ ጊዜ የሚፈልጉት ነጃሳና ቁሻሻ፣ ሶቢ የሚባለው እድሜ ላይ ያሉ ህፃናት ደግሞ ቁሻሻ አያጣቸውም ቆሻሻን በራሳቸው ማስወገድ አይችሉም። ቤተሰቦቻቸው ተከታትለው ካልሆነ በስተቀር ቆሻሻው አብሯቸው ሊኖር ይችላል፣ የቆሻሻ መቆጣጠሪያ ተደርጎላቸው ማለት ነው። ሸይጣን በብዛት የሚንቀሳቀስበት ወቅት ላይ ቆሻሻን ካገኘ ብዙ ጊዜ ከቆሻሻ ጋር ቆሻሻ ስለሆነ ከቆሻሻ ጋር ስለሚገኝ ልጆችን ሊያጠቃ ይችላል። አንደኛው ምክንያት ይሄ ነው። ሁለተኛ ከሸይጣን መጠበቂያውን ዝክር ማለት አይችሉም ልጆች። አብዛኛውን ጊዜ ወላጆቻቸው የተከታተሉ ካላሉላቸው በስተቀር ከዚህ አንጻር ምሽት ላይ በደንብ እስኪጨልም የመግሪብ ወቅት እስኪወጣ ድረስ ህፃናትን ሰብስቦ መያዝ በላጭ ነው። ለአካለ መጠን እስኪደርሱ ድረስ ያሉትን ማለት በዋነኝነት ከታች ያሉትን በማሽን የታረደ ከሆነ ይቻላል ወይ አይቻልም? ይሄ ከካፍር ስጋጋ ተያያዘ ነው። ማሽኑ በራሱ ጊዜ አይደለም የሚያርደው። ለማሽኑ የሚያቀብለው ማሽኑን የሚያስተካክለው የሚያበራው የሚያጠፋው ነው የሚታየው። ህክሙ ማለት ማሽኑ የአራጭ እጅ ማለት ነው። ማሽኑ ቢላዋ ማለት ቢላውን የያዘው አካል ሙስልም ነው። ሌላ እንደምንለው ሁሉ ማሽኑን ያበራው ያጠፋው እንስሳውን ለማሽኑ የሰጠው ሰው ይታያል። መስፈርቱን ያሟላ ማረድ የሚፈቀድለት ግለሰብ ከሆነ ሳለፉ የሰጠው በማሽን የታረደው መብላት ይቻላል። ማሽኑን ያበራው ያጠፋው ያስተካከለው እንስሳውን ለማሽኑ ያቀበለው የእሱን እርድ መብላት ማይቻል ከሆነ መብላቱ የተከለከለ ይሆናል። ቄራዎች እያረዱ ለሙስልም ምግብ ቤቶች ይገባል። ይሄ እንዴት ይታያል? ቄራው ላይ የሚያርደው ሙስልም ከሆነ መስፈርት ያሟላ ከሆነ ይበላል። ቄራው ላይ የሚያርደው መስፈርት ካላሟላ ስጋው የሚበላለትን አራጅ መስፈርት ካላሟላ አይበላም። እንደምንሰማው የሙስልም አራጅ የሌላ እምነት ተከታይ አራጅ እራሱን የቻለ እንደሆነ ያዩ ሰዎች እንዳሉ እናቃል። አሁን እንደዚህ ነገር ተምኪር ውስጥ አንገባ። መሰረቱ ሙስልሞች በብዛት ባሉበት ሀገር ላይ የሙስሊምን ስጋ ሙስሊም ነው የሚያርደው ከተባለ በቂ ነው። በእርግጠኝነት ተቃራኒውን ካየህ አንተ በግልህ የራስን እርምጃ ልትወስድ ትችላለህ። የካፍር ቤት የተሰራ አሳ ቢስሚላህ ሳይባል ካልተሰራ መብላት ይቻላል ወይ? አሳን ለመብላት ሲሰራ ቢስሚላህ ይባልበት የሚል ሸርጥ የለም። አሳ ቤተኛው ሁኔታ ላይ ይበላል። የማንም እጅ ላይ ቢገኝ የማንም እጅ ላይ ቢገኝ ይበላል። ነቢ ስላ ሰላም ሁለት የሞቱ ነገሮች ተፈቅደውልናል ብለው አንዱን አሳ ጠቅሰዋል። ነብይ ሰለላሁ ዐለይሂ ወሰለም በየትኛውም መልኩ ይሙት አሳን መብላት ይቻላል። ጉዳቱ እስካልተረጋገጠ ድረስ፣ ምግቡ እስካልተበከለ ድረስ፣ ሌሎች እንዳትበላው የሚያደርጉ ነገሮች እስከሌሉ ድረስ አሳ በየትኛው መሃል ላይ መብላቱ ይፈቀዳል። ሲበሉ ቢስሚላህ ማለት የሙስሊም አደብና ስርዓት ነው። ሰውየው ሙስልም ሆኖ ሚስቱ ካፍር ብትሆነና ርጉዝ እንደሆነች እሱ ባሏ ቢሞት ልጆችን ካፍር ብታደርገው ሰውየው

አይ ብሎ በዚህ የካደ የእሱ ኢማን ጠፍቷል፣ ተበላሽቷል ብለና እፈራለሁ። እንዲህ አይነት ከበድ ያለ መረጃዎች ስላሉ ተቀልያሉ። እዚህ አንጻር አነሳ ነው እንጂ፣ በሩ መዘጋት አለበት። አይሁድ እያማግባት ነሱራን እያማግባት የሚያስከትለው ብዙ መዘዝ አለ። ለአንተም ለልጆች፣ ለወደፊት ህይወትህ። በሚፋቱበት ጊዜ ልጆች ከማን ጋር ነው የሚያድጉት? አብረው እንኳ ቢኖሩ እሷ ሒጃብ አታደርግ፣ ስርዓት ያለው ልብስ አትለብስ፣ የአጅነቢ ስነ ስርዓትን አታቅ። አልፎ ተርፎ ሁሉ ተርቢያዋ አንተ ነህ ወንድ ወንዱ ሷናት ወንድ ሁሉ መለየት እስኪከብድ ድረስ ተርቢያ ላይ ያለፈች ሊሆን ይችላልና፣ እንደው የዳሰስ ነው። በመሰረቱ አህለል ኪታብ ተፈቅዷል። አህለል ኪታብ የተፈቀደበት ምክንያት ራሱን የቻለ አለው። በላጩ ግን አለማድረግ ነው። ዑመር ሁሉ ይሄን ይቃወሙ እንደነበር አንዳንድ ሁኔታዎች ላይ ሙስልምን ስቶ ካፍር ያገባን ኪታቢያን ያገባን ወንድ በዱላቸው ይመቱ እንደነበረ ገልጸናል። ስለዚህ በላጩ ተመራጩ ማንም አይወቀስበት ለምን አላገባህም ተብሎ ወቀሰ በመሰረቱ ግን እንደ እምነት ኪታብያ የሆነች አይሁዳዊ ወይ ነስራን የሆነች መስፈርቱን ያሟላችን ሴት ማግባት ይቻላል ብዬ እንደምነት አምናለሁ። ግን መስፈርቱን ለማስተካከል ያደክማል፣ መስፈርቱን ለማሟላል። ይህም መስፈርት ያሟላችን ኪታብያ ሴት አግኝቶ ማግባት ማለት ነው። ሆኖም ይሞት ልጁን ካፈር ብታደርገው አይጠየቅም ወይ፣ ኪታብ የሆነችን ሴት መስፈርቱን ካሟላች ማግባት ተፈቅዷል። አህለል ኪታብ ኪታብ የሆነችን ሴት ሲያገባ መውለድም ይኖራል ማለት መውለድም ተፈቅዷል ማግባቱ ተፈቅዶለት ከዛ በኋላ ሞቶ እሷ ክርስቲያን ብታደርገው ወይም ይሁዲያ ብታደርገው እሷ አይጠየቅም። ማግባቱ ስለተፈቀደ ማለት ነው። ሁለት ጊዜ የታረደ በሬ መብላት ይቻላል። ሳይሞት በፊት ደርሶ መቋረጥ ያለበትን አካል ሁለቴም ከዛም በላይ ቢቆርጠው ችግር የለውም፣ ንፍሱ እስካልወጣች ድረስ። ምክንያቱም በተለያየ መልኩ ተጎተው ጣር ላይ ያሉ ተደርሶባቸው የሚታረደው እንስሳትን መብላት እንደሚቻል ፉካሃዎች ጠቅሰዋል። አንዲት ላም በሬ ወይም ሌላኛውን በሬ ወግቶት ጣር ላይ ሆኖ ደርሶ ቢያርዱት ከከፍታ ላይ የወደቀን እንስሳ ጣር ላይ ሆኖ ደርሰው ቢያርዱት መብላት ይቻላል በሬውንም እንደዚሁ የተወሰነ ተቆረጠው በኋላ ሙሉ መቆረጥ ያለበትን አካሉን የቆረጠ መስሎት ትቶት ኋላ ላይ እንዳልቆረጠ አውቆ አግኝቶ ቢቆርጠው ነፍሱ ሳትወጣ ደርሶ ቆረጠው ድረስ ምንም ችግር የለውም በላጩ ግን እንዲህ አለማድረግ ቀድሞ መጠንቀቅ ነቢዩ ሰላቱ ወሰላም የእርድን ስነ ስርዓት ሲያስተምሩ አስቀድማችሁ ቢላዋችሁን አስተካክሉ ብላል ወልዩሪሕ ዘቢሐተ የሚያርደውን ያሳርፈው ብለዋል አይ ሰላት ወሰለም በመሰረቱ ይሄ አይመከርም። የሚያርድ ሰው ጠንካራ መሆን አለበት። የሚያርዱበት መሳሪያም ብቃት ያለው መሆን አለበት። ቲቪ ላይ ኡስታዞች በመሰል ይቀርባሉ። ሴቶች ቲቪ ማየት ይችላሉ? እንዴት ይታያል? ሴት ልጅ በየትኛው መልኩ? በመሰረቱ አጅነቢ ወንድም ማየት አትችልም፣ ወንድም አጅነቢ ሴትን ማየት አይችልም። ስለዚህ በሁሉም ሁኔታ ላይ ወኩል ሊልሙእሚናት የግዱድነ ምን አብሷሪሂን በቴሌቪዥን እስክርን መሆን በአካልም ይሁን በፎቶም ይሁን ሴት ልጅ አጅነቢ ወንድን ማየት የለበትም። ወንድም እጅነቢ ሴትን ማየት የለበትም። አይናችሁን ሰበር አድርጎ የሚለው ከወንድ ነው። ወንዱ ቤተኛውን በልኩም ይመጣ ይመጣ ማለት ነው። ወላሁ ተዓላ አዕለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ